እየኖሩበት ራሳቸው አስተምረዋል። ደግ አባት፣ ቅን መምህር ነበሩ። ቀዳማዊም ሙፍቲ ሐጂ ዑመር በልግስናቸው፣ በተለይ በእውቀት ልግስናቸው፣ በበጎ ስራቸው፣ በመልካም አበርክቷቸው ምንጊዜም ሲታወሱ የሚኖሩ አባት ናቸው። ምንኛ እድለኛ ናቸው! ምን አይነትስ ተሰጦና መልካምነት ነው! ይህ በሁላችንም ሲዘከርና ሲታወስ የሚኖር ነው። የአምላክ ነህና እውን ወደ አምላክ ትመልሳለህ ይላል አስተምህሮቱ፣ ትምህርቱ። ይህም ቢሆን አባታችን ለእኛ ግን ጎድሎብናል ማይቀር ቢኮንም ጉድለቱ ግልጽ ነው ጥበበዎን ጸጋዎን አስተውሎቶን አጣ ነው እውንም ምን አይነት ትዕግስት ተላብሰው ኖረዋል እውንም አርቆ ሃሳቢነትዎ ምን ያክል ጥልቅ ነበር መልካምነትና ጸጋውን አጥተናል። አባታችን የእርስዎ ሐሳብ፣ መልካምነት፣ በጎነት፣ አርቆ አስተዋይነት፣ ቻይነት፣ አስታራቂነት፣ ሰው መሆን የሚጠናው እኛ መልካም አርአያነትዎን ቋሚዎች ስንከተልና ስንከተል ብቻ ነው። እርስዎ የሁሉም ኢትዮጵያዊ ኖት። የኔ የምንለው በሐሳቦ፣ በአእምሮ፣ በጭንቀቶ በደስታዎ የኔ የምንለውን ነገር ከሶ እናገኛለን። እውን ይህ ምንኛ መታደል ነው! ምንኛ በረከት ነው ይህ። የኢትዮጵያ ቀለም የኢትዮጵያ ፍቅር ለኢትዮጵያ ያልሰጡት ምን ነገር አለ እስከ እልፈተ ሕይወት ድረስ። በመጨረሻም በኢትዮጵያ መንግሥትና በራሴ ስም ለመላው ቤተሰብ ኢትዮጵያውያን ሙስሊሞች፣ ለሁሉም ኢትዮጵያውያኖች መጽናናትን እመኛለሁ። አባታችን የሰላም ቀንዲል ኖሩና በሰላም እንሸኘዎታለን። መልካም ረፍት